ሰላም ውድ አድማጭ ተመልካቾቼ እንደምን ቆይታችኋል? ይህ ማሂ ኢንተርቴመንት ነው። በማሂ ኢንተርቴመንት የተለያዩ ዝግጅቶችን ወደ እናንተ እናደርሳለን እናንተም ከዝግጅቶቻችን ጋር አብራችሁ እንድትቆዩ ስንጋብዝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱን በዚሁ አጋጣሚ በመግለጽ ነው። እነሆ እንግዲህ ውድ አድማጭ ተመልካቾቼ አዲስ አመት ማለትም 2018 ከገባ ጊዜ ጀምሮ እየሰማናቸው ያሉ ብዙ አሳዛኝ ክስተቶች እየሰማን ነው። እነዚህም አሳዛኝ ክስተቶች ከአይምሯችን የማይወጡ እጅግ በጣም አሳዛኝ ልብ ሰባሪ የሆኑ እንደሆነ እያየን እንገኛለን። ይህን ፕሮግራም እንግዲህ ስቀርጽ መኪና ውስጥ ሆኜ በመሆኑ የተለየ መንገጫገጮችና እንደዚሁም ደግሞ ወይም ደግሞ ጥሩ ስሜት የማይፈጥሩ እንቅስቃሴዎች ሊኖሩ ስለሚችሉ በዚህ አጋጣሚ ከወዲሁ ይቅርታ ለመጠየቅ እወዳለሁ። እንግዲህ ፕሮግራማችንን በዚህ መልኩ እንቀጥላለን። ያው መኪና ውስጥ ለመቅረጽ ያነሳሳኝ ዋናው ነገር ዜናው እጅግ በጣም ስላሳዘነኝና በጣም ላልፎ ባለመቻሌ እንግዲህ እኔም የተሰማኝን ሐዘን እንዲህ መንገድ ላይም ቢሆን ከእናንተ ጋር ያለኝን ስሜት አብረን እንጋራ በማለት ነው። እንግዲህ ወደ ዝግጅት አመራለሁ። ኢትዮጵያውያን በአሜሪካ ውስጥ እየደረሰባቸው ያለው ግፍና ሰቆቃ እጅግ በጣም አሳዛኝ እየሆነ መጥቷል። እንግዲህ ስንት መከራ አልፎ ሰው ከሀገሩ ወጥቶ እለወጣለሁ ብሎ መንገዱን በጀመረበት ሰዓት ትልቅ በምትባሏ ሀገር አሜሪካ ብዙ ኢትዮጵያውያን ህልፈታቸው እየተሰማ ይገኛል። እንግዲህ እኛም እንግዲህ ይህንን መረጃ ከዚህ ቀደም በተደጋጋሚ ወደ እናንተ ማድረሳችን ይታወሳል። እጅግ በጣም አሳዛኝና አስደንጋጭ ዜና አንዲት ኢትዮጵያዊት በአሜሪካ ተክሳስ ግዛት አካባቢ ሞታን የተገኘች ይላል መረጃችን። ኢትዮጵያውያን እንግዲህ በየሄድንበት መከራችንና ሐዘናችን እየበዛ እንደሆነ ነው እያየን ያለ ነው። ይህች ኢትዮጵያዊ እንግዲህ ስሟ አርሴማ በላይነህ ትባላለች። እንደምታየዋት እጅግ በጣም ወጣት ናት። ምታሳሳ የምታሳዝን ወጣት ናት። አይደለም ለቤተሰቦቿ፣ ለእኛ ራሱ የእግር እሳት የምትሆን ወጣት ናት። ሰርቼ ሰው ሆናለው፣ እንለወጣለሁ፣ ቤተሰቦቼን አግዛለሁ ብላ ሀገሯን ለቃ ወታ እንግዲህ ሞትን የጠበቃት ማለት ነው በሀገረ አሜሪካ እንግዲህ የዚች የአርሴማ በላይነህ ሞታ የተገኘችው በዳላስ አቅራቢያ በሚገኘው አድሰን በሚባል በመኖሪያ ቤቷ አፓርትመንት ግቢ ውስጥ እንደሆነ ነው መረጃው የሚያመላክተው። እንግዲህ እቺ አርሴማ በላይነህ እንደ ፖሊስ መረጃ ማለት ነው መስከረም 16 ቀን 2018 ዓ ም ነው ሞታ የተገኘችው። ጥቆማም የደረሰን በ911 ነው ተደውሎ የተነገረኝ ብሏል። ፖሊስ ማለት ነው። የሞተችውም እንግዲህ በገዛ መኪናዋ ሞታ ነው የተገኘችው። በስርዓቱ ተቀምጣ፣ በተቀመጠችበት ደግሞ ጋለል ብላ ሞታ መገኘቷን ነው መረጃው የሚያመላክተው። ሙሉ የመኪናዋ በሮችም ቁልፍ ሆነው መገኘታቸው ነው እንግዲህ ፖሊስ የተና የምናገረው እንግዲህ እቺ አርሴማ በላይነህ ሞታ የተገኘችው መስከረም 16 ቀን 2018 ዓመተ ምህረት ይሁን እንጂ መቼ እንደሞተች ግን ምንም መረጃ ሊገኝ አልቻለም። ቀደም ብላ ሞታለች አለች ወይስ በእለቱ ነው የሞተችው የሚለው ምንም የታወቀ ነገር የለም ማለት ነው። እንግዲህ ይህችን ወጣት ማን ገደላት? እንዴት ተገደለች? በምን ሁኔታ ሞተች? የሚል ምንም አይነት ፍንጭም ሆነ መረጃ አልተገኘም። በምትኖርበት አፓርትመንት ግቢ ውስጥ መኪናዋ በቆመበት መኪና ውስጥ ነው ሞታ የተገኘችው ማለት ነው። አርሴማ በላይና እንግዲህ የተወለደችው በአዲስ አበባ በ1992 አመተ ምህረት እንደሆነ ነው መረጃ የሚያመላክተው። ያ ማለት ደግሞ እንግዲህ እቺ ልጅ እጅግ በጣም ወጣት ብዙ ልትሰራ የምትችል ለሀገር ልትጠቅም የምትችል ወጣት እንደሆነች ነው እንግዲህ ለመመልከት የምንሞክረው። ያ ማለት እንግዲህ ገና ብዙ ልትሰራ የምትችል ብዙ የሚጠበቅባት እንግዲህ እድሜዋን ስናሰላው ገና 26 አመት አካባቢ ላይ ነው እንግዲህ የምትገመተው ማለት ነው። በ26 አመቷ እንግዲህ ብዙ ነገሮችን እንደሰራች ደግሞ እናያለን። የመጀመሪያ ዲግሪዋንም እንዳጠናቀቀች እና የማስተርስ ዲግሪዋንም በመማር ላይ እንደነበረች ነው ው የሚጠቁመውና እቺ ወጣት እንግዲህ ማስተርስ ዲግሪዋን ከጨረሰች በኋላ ደግሞ ሌሎች መንገዶች ነበሩባት። ከዛ የተሻለ የትምህርት ዝግጅት ይኖራት ነበረ። ከዛ በኋላ ግን መታም ደግሞ ወደ ሀገሯ የተለየ ስራ ትሰራ ይሆን እንደነበረ መገመት አያቅተንም ብዬ አስባለሁ። እና እቺ ወጣት አርሴማ እጅግ በወጣትነት ጊዜዋ ነው የተቀጠፈችው ማለት ነው

አንደኛ እና ሁለተኛ ደረጃ ትምህርቷን በላዛሪስ ትምህርት ቤት የተማረች ሲሆን በ2012 ዓመተ ምህረት ታዲያ አሜሪካ የመውጣት እድሉን አግኝታ ወደ አሜሪካ ልትሄድ ችላለች። እንግዲህ በአሜሪካ ደግሞ በቴክሳስ ዊሜንስ ዩኒቨርሲቲ በሜዲካል ሳይንስ በዲግሪ ተመረቀች። ከዛ በኋላም እንግዲህ ዲግሪዋን ካጠናቀቀች በኋላ የማስተርስ ዲግሪዋን በመማር ላይ ነበር ረች። አርሴማ ከተመረቀች በኋላም ታዲያ ማስተርሷን እየተማረች የነበረው በስራ አለም ውስጥ ሆና ነው። በዩኒቨርሲቲ ተክሳስ ዩቲ ሄልዝ ውስጥ በላብራቶሪ ሳይንስ ውስጥ ተመድባ በመስራት ላይ ነበረች። አርሴማ እንግዲህ ወደ አሜሪካ የሄደችው እሷ ብቻ ሳትሆን ሁለት ሌሎች እህቶችም እንዳሏት ነው የተነገረው። እንግዲህ ከሁለቱ አንደኛ እህቷም ታዲያ እሷ በምትኖርበት በዳላስ አካባቢ የቅርብ ርቀት ላይ ትኖር ነበረ ይላል መረጃው። እንግዲህ ሁላችንም ይህንን ዜና ስንሰማ እጅግ በጣም ልባችን ተሰብሯል። በጣም አዝነናል። ኢትዮጵያዊ እንግዲህ በየሄደበት የሞት ዜና የምንሰማበት ጊዜ ላይ ነን ያለ ነው እና በእውነት ይህንን መረጃ ስሰማ እኔ በበኩሌ እጅግ በጣም ልቤ ተሰብሯል፣ ሕመም ተሰምቶኛል እና እቺ ወጣት ከምንም በላይ ለሀገሯ ትልቅ ነገር ታበረክታለች ተብላ የምትታሰብናት እና እንግዲህ ወላጅ አሳድጎ ለቁም ነገር አብቅቶ አይናይኗን በሚያይበት ሰዓት እሷ በምታርፍበት ማለት የራሷን ነገር በምትይዝበት ሰዓት በዚህ መልኩ እንግዲህ ህይወቷ ሊያልፍ ችሏል። የቤተሰብም እንግዲህ አሁን ይሄ ነገር እንግዲህ ለቤተሰብም ቢሆን የእግር እሳት ነው። ምክንያቱም ማን ገደላት? እንዴት ተገደለች? በምን ሁኔታ ተገደለች? ምን ተፈጠረ? ምን ነበረ? የሚለውን ነገር ድፍን ያለና ለቤተሰቦቿም ተጨባጭ የሆነ ነገር ያላገኙበት የሀዘን ዜና ነውና እንደ ኢትዮጵያዊ በጣም የተሰማኝን የልብ ስብራት በዚህ አጋጣሚ እንግዲህ ገልጻለሁኝ። እንግዲህ በቀብሯ ላይ እንኳን እናቷ መገኘት አለመቻላቸውን ነው መረጃው የጠቆመው። ያ ማለት ወደ አሜሪካ መምጣት አለመቻላቸውን ተጠቁሟል። በሀገሯም አይደለም የምትቀበረው በዛው በአሜሪካ እንደሆነ፣ በቴክሳስ እንደምትቀበር ነው እንግዲህ መረጃው የሚያመላክተው በሰው ሀገር በአሜሪካ ቴክሳስ ውስጥ ግብአተ መሬቷ እንደሚደረግ ተነግሯል። በጣም እጅግ በጣም አሳዛኙ ነገር ደግሞ እናቷ በቀብሯ ላይ እንኳን መገኘት አለመቻላቸው እጅግ በጣም ያማልና በጣም ማለት ቃላት የለኝም። እንዲ ነው እንዲ ነው ብሎ መናገር በጣም ከባድ ነው እና እንደ ኢትዮጵያዊ ኢትዮጵያውያን አሁን ያለንበት ደረጃ እጅግ በጣም ከባድ ነው። በየተኬደበት ቦታ ኢትዮጵያዊቷ ሞታ ተገኘች፣ ኢትዮጵያውያኑ በሰው እጅ ተገደሉ፣ በተኙበት ተገለው ተገኙ የሚሉ ዜናዎች እጅግ በጣም ብርካቴያቸው ከፍ ያለ ሆኗል። እንግዲህ ውድ ኢትዮጵያውያን ይሄንን ነገር ማንሳት የፈለግንበት ዋናው ምክንያት ኢትዮጵያዊ ወደ ውጭ ሲሄድ ሁሉም ሰው ያልፍልኛል፣ የተሻለ ነገር ይዤ እመጣለሁ ብሎ ነው ከሀገሩ የሚሰደደው። ያው ሞት የማይቀር ሂደት ቢሆንም ነገር ግን አሟሟታችን እጅግ በጣም አስከፊ የሚሆንበት ያውም በሰው ሀገር ወዳጅ በሌለበት የመጨረሻዋ ሰዓት እንኳን የሰው ልጅ በሞቱ አፋፍ ላይ ምን ተሰምቶ ሊሆን እንደሚችል ከቶ እንኳን ምንም ነገር በማናቅበት ሁኔታ ይሄ ኢትዮጵያዊ ሞተ፣ በሰው ተገደለ እየተባለ የምንሰማው ዜና ነው ሕመም እንዲፈጥር ምክንያት የሚሆነው እንጂ ያው የሰው ልጅ ይወለዳል፣ ያድጋል፣ ይሞታል። ነገር ግን ሞታችን መንገድና ሁኔታ እጅግ በጣም ልብ ይሰብራል። ያው በአሁኑ ሰዓት በሀገር ውስጥም ሆነ ከሀገር ውጭ የሰዎች ሞት የገዛ ልጆቻችንን ህልፈት፣ የገዛ ጎረቤቶቻችን ሞት፣ የገዛ እህቶቻችን ሞት እየሰማን ያለነው በማህበራዊ ሚዲያ ነው። ነገር ግን ደግሞ አንድ የሰው ልጅ ከሀገር ሲወጣ በተለይ እንደ ሀገራችን ኢትዮጵያ ማለት ነው ሰው ወደ ውጭ ሄደ ሲባል አልፎለት ቤተሰቦቹ ላይ የተለየ ለውጥ እንደሚያመጣ ለሀገሩ ትልቅ ነገር እንደሚሰራ ነው የሚጠበቀው። እና ይህንን ታዲያ ሁሉ ነገር አልፎ በሞት ሲደመደም እጅግ በጣም ያሳዝናል። አሟሟቱ ይበልጥ ደግሞ ከሞቱ አሟሟቱ አደለም የሚባለው ያ ነገር ደግሞ የበለጠ ሀዘን ውስጥ እንድንገባ ነው ምክንያት እየሆነን ያለው እና ውጭ ሀገር ሄዶ ሰው ከሀገሩ ወጥቶ ስሜቱን ከወዳጅ ዘመዱ ጋር ሳይጋራ በድንገት አለፈ የሚል ዜና በየሚዲያው እየሰማን ነው የምንገኘውና የተሰማንም ሀዘን እጅግ በጣም ጥልቅ ነው። እንግዲህ እኛም ለመላ ቤተሰቦቿና እንደዚሁም ደግሞ ለመላ ኢትዮጵያውያን የተሰማንን ሀዘን እየገለጽን ነፍስ ይማር፣ ለሁላችንም መጽናናትን ፈጣሪ ይስጥ በማለት የዛሬ ዝግጅታችንን በዚህ እናበቃለን። በሰላም ቆዩ።